ዛሬ ተመልካቾቻችን በሳውዲ አረቢያ የኤርትራ ኤምባሲ በከፍተኛ ሁኔታ እየጋየ ይገኛል። አሁን እንደምናየውም ከሆነ በጣም እሳቱ እየተባባሰ ነው። ብዙ የእሳት አደጋ ኃይሎች እየተረባረቡበት ነው፣ ሊጠፋ ግን አልቻለም። ይህንንም ያደረጉት እራሳቸው ኤርትራውያን ናቸው እየተባለ ይነገራል። እንግዲህ ምን እንደሚመስል ውጤቱን እየተከታተልን እነግራችኋለን። አዎ በከፍተኛ ሁኔታ ላይ እሳቱ እየተባበሰ ነው። ብዙ የሳውዲ አረቢያ የእሳት አደጋ ኃይሎች ከበውታል፣ ግን ሊቆጣጠሩት አልቻሉም። የፖሊስ አካላትም እየተከታተሉት ነው ሁኔታውን። እንግዲህ አዎ፣ በጣም ዋናው ሕንፃ እየነደደ ነው። ዋናው ሕንፃ እየተቃጠለ ነው። የፖሊስ አካላት ወታደሮች እየከበቡት ነው። ሬሊ ባንዲራውም ተቃጠለ። በጣም ነው የሚያሳዝነው። ምስኪኖች ኤርትራውያን በሀገርም ሳይመቻቸው በሰው ሀገርም የሚመክ የሚከለሉበትን ቦታ እንደዚህ ተቃጥሎ ማየት በጣም የሚያሳዝ ነው። አሁን በከፍተኛ ሁኔታ እየነደደ ነው ያለው። አዎ፣ አዎ፣ አዎ ዋናው ህንፃው እየተቃጠለ ነው የሚገኘው። እንግዲህ የሚገርማችሁ ጠሪቅ ቱርኪ ይባላል። እዚህ ጠሪቅ ቱርኪ ላይ እሳቱ እየተቃጠለ ነው የሚገኘው። አዎ። ብዛት ያላቸው የእሳት አደጋ ኃይሎች እንትኑ እየተከታተሉት ነው የሚገኙት። በጣም እሳቱ እየባሰ ነው። በሚገርበው ኢትዮጵያ ላይ የዛሬ ሳምንት አካባቢ የጣይቱ ሆቴል እንደዚህ ሲካተል ነበረ። ትዝ ካላችሁ፣ አሁንም በተመሳሳይ ሁኔታ ኢትዮጵያና ኤርትራ ተቀራራቢነት ያላቸው ሀገሮች ድሮም በአንድ ላይ የነበሩ ሀገሮች ናቸው። ድጋሜ ይሄ ተቃጥሎ ማየት ደግሞ በጣም የሚያሳዝን ነው። ሀገራችን ወዴት እያመራች እንደሆነ እንግዲህ ማየት ነው ወገኖቼ። ዋናው ህንጻ በጣም እየተቃጠለ ነው። እቃዎችን ማውጣት አልተቻለም። ውስጡ ያሉ እቃዎች እየወደሙ ነው። ከፍተኛ የእሳት አደጋ ኃይሎች እሳቱን በመልቆ ለመቆጣጠር እየተረባረቡ ነው፣ ግን ምንም አይነት ውጤት አላመጡም እስካሁን። ዙሪያውን ከበቡታል። ምንም አይነት ውጤት እስካሁን አልመጣም። በጣም ነው የሚገርመው። በጣም አካባቢው ላይ ያሉ መኪናዎች እንዲሄዱ በሹጣ እየተገደዱ ነው፣ በፖሊስ በጣም አሳዛኝ ነው። አሳዛኝ ነው። አሳዛኝ ነው። በጣም እየነደደ ነው እስካሁን ያለው እና ውስጡ እንዳለ እየወደመ ነው። ንብረት ሊወጣ አልቻለም። ሹርታ ከበዋል፣ የእሳት አደጋ ኃይሎች ከበዋል፣ እየተከላከሉት ነው፣ ግን ምንም አይነት ለውጥ የለም እስካሁን። ከየቦታው የእሳት አደጋ ኃይሎች ከበውታል፣ ግን ምንም ለውጥ የለም። ሪሊ በጣም የሚያስፈራ ነው። አዎ እሳቱ እየባሰ ነው። ባሰ እየባሰ ነው። እሳቱ መቀጣጠሉ እየጨመረ ነው። አይዋ በጣም አሳዛኝ ክስተት ነው። አሳዛኝ ክስተት ነው። በጠዋቱ እንግዲህ እንደዚህ አይነ ነገር ይፈጸማል ተብሎ የማይታሰብ ነው። እንግዲህ በሀገራቸው ዜጋ በራሳቸው ሰው እንደዚህ መቃጠሉ በጣም ነው የሚገርመው። አሁን ትንሽ እየቀነሰ ነው፣ እሳት አደጋ ኃይሎች የተረባረቡበት ነው። አዎ እሳቱ እየጨመረ ነው። በጣም አስቸጋሪ ነው። እሳቱ እየጨመረ ነው ወይ፣ በጣም ነው የሚገርመው። ካጠገቡ ሁለት አምስት ሜትር ምናምን በሚሆን ቅርበት ላይ ማደያ አለ። እንግዲህ በጣም ነው ማደያው ነው ከበው እየጠበቁ ያሉት ምንም አይነት ኮንታክት እንዳይኖረው ብለው የገርማችሁ በአጋጣሚ የዚሁ አካባቢ ቆሜ ነገር የተከሰተው ከየት መጣው እንኳን ብትሉ የኤርትራ ኤምባሲ በከፍተኛ ሁኔታ በአደጋ በእሳት አደጋ ቃጠሎ እየነደደ ይገኛል። አልታወቀም እንግዲህ ይህ ጉዳይ ላይ የማን እጅ እንዳለበት አሁን በሰማነው ዜና እና ባየነው ነገር ላይ የኤርትራ ራሳቸው ኤርትራውያን ነው ያቃጠሉት ነው የሚባለው። ከዚያም ጎን ለጎን አሸባሪ ነው እየተባለ ነው። እንግዲህ ሁሉንም እናያለን ውጤቱንም ነግራችኋልና፣ አሁን እሳቱ እየቀነሰ ይመስላል ሲታይ፣ ግን ያው እየተረባረቡበት ነው። ምንም አይነት ለውጥ የለም እስካሁን እየቀነሰ ይመስላል። እስኪ ያለው ነገርም ተከታትዬ እነግራቸዋለሁ።